የደብሮ አስተዳዳሪ መግለጫ ይሰጡናል፣ እንዴት እንደተሰራ፣ መቼ እንደተጀመረ፣ መቼ እንዳለቀ፣ አጭር ፕሮግራም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር። ለዛ ሕፃን አዲስ ሰዓት ብፁዕ አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የተዋሕዶ ሚዲያ የበላይ ኃላፊ የቅዱስ ሲኖዶስ አባል ክቡር መልአከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ክቡር መጋቢ አዲስ ጊዜው አሸናፊ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት የሰው ኃይል አስተዳደር ክቡር መልአከ ምዕረት አምሃ መኳንንት ሁላችሁም በዚህ ቅዱስ ጉባኤ ላይ የተገኛችሁ የሀገረ ስብከት፣ የክፍለ ከተማ የስራ ኃላፊዎች፣ የአድባራት፣ የገዳማት አስተዳዳሪዎች ሰዓት ለመቆጠብ ብለን እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን መጣችሁ? ለዚህ አበቃን አምላካችን ክብር ምስጋና ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑልን። ከዚህ በመቀጠል እንደምታዩት ብፁዕ አባታችንም ሌላ ፕሮግራም አለባቸው፣ ዳመናውም የምሕረት የበረከት መልኩን እያሳየን ስለሆነ ብዙ በቤተክርስቲያኒቱ ላይ ከተመሰረተበት ጊዜ ጀምሮ ሰፋ ያሉ መንፈሳዊ አገልግሎቶችና የልማት እንቅስቃሴዎች ተከናውነዋል። ከነዚ ውስጥ የተጻፈውን ሳይሆን ለአሁኑ ልትሰሙት የሚገባውን አጠር ያለ መግለጫ አቀርባለሁኝ። ደብራችን በርታ ደብረ መንከራት መድኃኔዓለም ቤተክርስቲያን ከ2013 ግንቦት 22 ዓመተ ምሕረት ራሱን ችሎ በአንድ ሰበካ ጉባኤ እንዲመራ ከተቋቋመበት ጊዜ ጀምሮ ሰፊ የልማት እንቅስቃሴዎችን አከናውኗል። ከዚህ መካከል የመጀመሪያው የመሬት ክፍያ ነበረ። በዘመኑ ቴክኖሎጂ ሚዲያን በመጠቀም የደብሩ የእዳ ክፍያ ተጠናቆ የራሱ እንዲሆን አድርገናል። እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል ደግሞ ለሥራ በስሜት ሳይሆን በስሌት እንጂ በሚል ቅድሚያ የሚሰጣቸውን በደብሩ ላይ ሊሰሩ የሚገባውን የሥራ ቅደም ተከተል አውጥተን ህንፃ ቤተክርስቲያን መገንባት ስላለበት የህንፃ ግንባታ ለማከናወን ህንፃ ኮሚቴ ተቋቁሞ ስራውን ሲያከናውን ቆይቶ መሰረት ድንጋይ በወቅቱ በነበሩት የሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ መልከጼዴቅ ከተጣለ በኋላ ለአንድ አመት ያህል አራት ኮለኖችን ብቻ አቁመን አካባቢው ላይ በነበረው እንቅስቃሴ ስራ መስራት ስላልተቻለ እግዚአብሔር ወዶና ፈቅዶ ጸሎታችንን ሰምቶ 2016 ዓ ም መጋቢት 22 መጋቢት 12 ቀን በቤተ ሀጌ ሚዲያ አስተባባሪነት ብቻውን ቤተ ሀገ ሚዲያ ወይም ልጃችን ተክለመድን ዮናታን የተባረክ ኃላፊነቱን ወስዶ የደብሩ ሰበካ ጉባኤ፣ የክፍለ ከተማው ቤተ ክህነት ጽሕፈት ቤት፣ የደብሩ ህንፃ ኮሚቴ፣ የደብሩ ማህበረ ካህናት፣ ማህበረ ምዕመናን በአጠቃላይ ሰርቶ ሊያስረክብ በወቅቱ ተፈቅዶለት ይህንን ስራ መጋቢት 12 ቀን በአዲስ መልክ 2016 ዓ ም ተጀምሮ በዛሬው ዕለት ለምርቃት መቅቷል ማለት ነው። እግዚአብሔር ይክበር ይመስገን። ከፍ አድርጋችሁ አመስግኑ። እንግዲህ ይህ ስራ ሲሰራ በቤተ ሃጌ ሚዲያ በዮናታን የተባረክና እንዲሁም በደብሩ ላይ ከፍተኛ የሆኑ ፈተናዎች ነበሩ፣ ውጣ ውረዶች ነበሩ። ያለው ነባራዊ ሁኔታ ይታወቃል። ያንን ሁሉ እንድንችል እግዚአብሔር ኃይል ብርታቱ ነን የብፁዓን አባቶቻችን ጸሎት የእግዚአብሔር ቸርነት የህዝበ ክርስቲያኑ ጸሎት ልመና የካህናቱና የሰበካ ጉባኤው አስተዳደር ጽፈት ቤቱ ፍቅርና አንድነት በመላው ዓለም የሚገኙ ኦርቶዶክሳውያን ህብረትና ትብብር ለዚህ አብቅቶናል። ከፍ አድርጋቸው አመስግኑልን። ስለዚህ በዛሬው ዕለት ለምርቃት